አህዱ አምላክ አሜን መጠናናቱን መተዋወቁን ጨርሳችሁ በሀሳብ ተግባብታችሁ ለተቀደሰው ጋብቻ ልብ ለልብ ተቀራርባችሁ ለቅዱሱ ቁርባን የበቃችሁ እንደ ባህላችን ወላጆቻችሁን እንደ ሃይማኖታችን ፈቃዳችሁን አስፈቀዳችሁ አብራችሁ ለመኖር የወሰናችሁ እና ውሳኔያችሁን እግዚአብሔር በስጋው በደሞ አድረጋውጦ የሰጣችሁ የፈቀደላችሁ ክቡራን ሙሽሮቻችን እሽሮቹን አክብራችሁ የተለያዩ ጉዳዮቻችሁን ሰርዛችሁ በዚህ ቦታ የተገኛችሁ ወገኖቻችን በእግዚአብሔር ስም እንደቷላችሁ፣ እንደቷላችሁ፣ እንደቷላችሁ። በሀዘናችንም ሆነ በደስታችን ጊዜ ደስታ በተሰማንም ሆነ ሀዘን በተሰማን ጊዜ ከጎናችን ያልተለየው ከመካከላችን ያልጠፋው ትናንት የጠበቀን ዛሬ እየጠበቀን ያለ አሁንም እየጠበቀን ያለ የአባቶቻችን አምላክ ክብርና ምስጋና ይግሮ። ክብርና ምስጋና ይግሮ። ክብርና ምስጋና ይግሮ። አንድ ጊዜ በእልልታ በጭብጨባ ሙሽሮቹን አደሳላቸውና ድገሙት፣ ድገሙት፣ ድገሙት፣ ድገሙት፣ ድገሙት፣ ድገሙት። እግዚአብሔር ይስጥልን። እውነቱን ለመናገር ሰዓቱ በጣም ስለሄደ አሁን በዚህ ላይ ረጅም ትምህርት ባስተምር ሶስት ጥፋት አጠፋለሁ። የሙሽሮቹን ደስታ ቀንሳለሁ፣ የእናንተን ጊዜ አቃጥላለሁ እንደገና ደግሞ ለእናንተን ቄሶቹ ሰዓት አያውቁም የበላችሁ ብላችሁ በሀሜት እንድትጎዱ መንገድ ይጠርጋል። ስለዚህ በሶስቱ ምክንያቶች ለሶስት ደቂቃ ጥቂት መልእክት ላስተላል ሐዋርያው ቅዱስ ጳውሎስ በቆሮንቶ በኤፌሶን መልእክቱ ሲናገር ሚስቱን የወደደ ራሱን ወደደ፣ የገዛ ስጋውን መጥላት የሚቻለው የለምና ብሎ የጋብቻን ትጉርነት ተናግሯል። በብሉይ ኪዳን እግዚአብሔር እንደ ባል ቤተ እስራኤል እንደ ሚስት ተመስለዋል። በአዲስ ኪዳን ክርስቶስ በባል ቤተክርስቲያን በሚስት ተመስለዋል። በዘመነ ሊቃውንት መለኮት በሚስት በባል ትስብእት ወይም ስጋ በሚስት ተመስለዋል። እንግዲህ እነዚህ ሁሉ ትልልቅ ምሳሌዎች የተመሰሉለት የተቀደሰው ጋብቻ በአዳም በሔዋን ተጀምሮ ዛሬዎቹ ሙሽሮች ድረስ ቀጥሏል። የዚህ ትዳር ባለቤት በቀጥታ እግዚአብሔር ነው። ትዳርን እግዚአብሔር የሚንከባከበው በሶስት ምክንያት ነው አንደኛ፣ ሰው የሚፈጠርበት ስለሆነ ሰው የሚሰራበት ስለሆነ የባልና ሚስት አልጋ ዝም ብሎ ፍራሽ ያለበት፣ ብርድ ልብስ ያለበት፣ አንሶላ ያለበት ከእንጨት ከብረት የተሰራ አልጋ ማለት አይደለም። ዝም ብሎ አልጋ ተብሎ አይታለንም። ሰውን ያህል ክቡር ፍጥረት የሚመረትበት የመለኮት ሰማያዊ ዘላለማዊ ፋብሪካ ነው። ጋብቻ ክቡር ነው፣ ምኝታውም ንጹህ ነው ይላል መጽሐፍ ቅዱስ። ስለዚህ ባልና ሚስቱ ጋብቻ ሰው የሚሰራበት ስለሆነ፣ በሁለተኛ ደረጃ ሁለት ባልና ሚስት ሲጋቡ መነሻቸው በምድ መጨረሻቸው በሰማይ ነው። በስጋ ጀምረው በመንፈስ ያጠናቅቃሉ። አሁን እዚህ ምድር ላይ አብረው እንደኖሩ ሁሉ ስጋውን በልተው ደሙን ጠጥተው አስራቱን በኩራቱን አውጥተው ጾመው ጸልየው ከፈጣሪያቸው ታርቀው ክፍሉ ሁለቱ ኑሮ በሰማይ ይቀጥላል። የዚህ አጠቴታ ኑሮ ከዚህ የተሻለ ኑሮ በርበሬ ጨው ተወደደ ጤፍ ተወደደ፣ የፖለቲካ ቀውስ፣ የኢኮኖሚ ድቀት፣ የአየር ብክለት የማይፈራበት ዘላለማዊ ህይወት በሰማይ አለ። ያኛው ክፍል ሁለት ህይወት ነው። የክፍል ሁለት ህይወት መነሻ ይሄ ነውና ይሄኛው ሲበላሽ እግዚአብሔር ያዝናል። ስለዚህ የባልና ሚስት መጨረሻቸው መንግስተ ሰማያት ነው። አልጋቸው አይደለም፣ ጎጇቸው አይደለም፣ ኪችናቸው አይደለም፣ ቢሮቸው ሱቃቸው አይደለም። የባልና ሚስት መጨረሻቸው መንግስተ ሰማያት ነው። ሥጋዬን የበላ ደሜን የጠጣ ምናለው አለ የዘላለም ህይወት አለው ብሎ ስለተናገረ። በሶስተኛ ደረጃ የሙሽሮቹ ከሙሽሮቹ የሚጠበቁ ፍሬዎች አሉ። ቅድም እንዳልኳቸው ዘር መቀጠል አለበት። በጥቅሉ ሰው መቀጠል አለበት። ዜግነት መቀጠል አለበት። ጠበብ ስናድረው ክርስትና መቀጠል አለበት። ያን ሊቀጥል ደግሞ የሁለት ሴት እና ወንድ ግንኙነት አስፈላጊ ነው። ስለዚህ እግዚአብሔር ይህን ጋብቻ ይጠብቀዋል ማለት ነው። ስለዚህ ባጭሩ እጥር ምጥን ለማድረግ ያህል እሱ ውስጥ ያላችሁ ሶ ሶስት አይነት ነ ትናንት በትዝታ ያሳለፋችሁ የትናንት የትናንት ወዲያ አስር ሀያ ሰላሳ ዓመት በትዳር የቆያችሁ ዛሬ የሞሸራችሁ ሙሽሮቻችን፣ ወደ ወደፊት ለመሞሸር የተዘጋጃችሁ ወንድሞች እህቶቻችን ለሶስታችሁም መልእክት አለው እግዚአብሔር። ትናንት በትዳር ውስጥ የነበራችሁ ሰላም ያጣችሁ፣ ገንዘብ፣ ጤና፣ ቤት፣ መኪና ሳታጡ ወልዳችሁ ልጅ ኑሯችሁ ብቸኝነት የሚሰማችሁ ትዳራችሁ የመደደባችሁ፣ የተበላሸባችሁ፣ ሊፈርስ እያረገረገ ያለባችሁ ሰዎች በጎረቤት በጓደኛ በነገረ ሰሪ በሰይጣን ውስብስብ ሴራ ቅዱሱ ትዳራችሁ ሊፈርስባችሁ ፈተና ላይ የወደቃችሁ ካላችሁ እግዚአብሔር የተረሰውን ሊያድስ የቆሸሸውን ሊያጸዳ የረከሰውን ሊቀድስ የተቆረጠውን ሊቀጥል ከበራችሁ ቁሞ ያንኳኳል። በራችሁን ክፈቱና ወደ ቤታችሁ ይገባል። መግባት ብቻ አይደለም፣ ራታ ይበላል ማለት ራታችሁን ይባርካል፣ ሰላም ያመጣል፣ አንሶላው ይለሰልሳችኋል፣ ብርድ ልብሱ ይሞቃችኋል፣ አልጋው ይመቻችኋል። ከማን ጋር ስትሆኑ? ከእግዚአብሔር ጋር ስትሆኑ። ስለዚህ እዚህ ውስጥ ያላችሁ ሰላም ያጣችሁ ሙሽቶቻችን ማን ነው? ባለትዳሮች ባለተዳሮች እግዚአብሔር ጥሩት ያድሷል፣ ይለውጧል። በሁለተኛ ደረጃ ዛሬ የሞሸር ናችሁ። ስጋውን በልታችሁ ደሙን ጠጥታችሁ በጠራሪው ሙሽራ በክርስቶስ ቁስን የተሞሸራችሁ በፍቅሩ የተሞሸራችሁ ስጋውን አብልቶ ያጠገባችሁ ደሙን አጠጥቶ ያረካችሁ በቁሱ የፈወሳችሁ ተራ ያለበሳችሁ ከእናንተ ጋር አብሮ ሊኖር ቢረባችሁ ዳቦ ቢጠናችሁ በኋላ ቢበርዳችሁ ልብስ ብትሰደዱ ስንቅ ሊሆን እግዚአብሔር ዛሬ በስጋው በደው ማሄተን በቁሷትሞ ቃል ገብቷል። ስለዚህ ትዳራችሁ ይባረታል ማለት በሶስተኛ ደረጃ ወደፊት እትጋቡ እያኮበኮባችሁ ያላችሁ ጊዜ እየጠበቃችሁ ሁኔታው ስክመቻችሁ ድረስ እየጠበቃችሁ ያላችሁ ወንድሞች እህቶቻችን፣ መጠናናቱን ቀጥለ አድርጋችሁ ቶሮ መጋባቱ ያዋጣል ብዬ አስባለሁ። ብዙ ሰው እየተጠ ምኑ የሚጠና እኔ ከዚህ የሰውን ልብ አጥንቶ ከማግኘት ህን ማውጣት አይገኝም። የት ደግሰን አዳራሹ የምትሉ ከሆነ እግዚአብሔር ከእናንተ እል ከእናንተ ፍሪዳ ከእናንተ ጥብስ ቅጥፎ ከእናንተ ጥቅል ጉዳይ የለውም። ከእናንተ ውድ መኪና ከእናንተ ውድ አዳራሽ ከእናንተ ቬሮ ጉዳይ የለውም። እግዚአብሔር ጉዳዮቹ እናንተ ናችሁ። ለእናንተ ሞቷል፣ ተሰቅሏል። ባዶ ቤት የምትገቡ አብሮ ሊገባ ወዷን ፈቅዷል እግዚአብሔር ስለዚህ እንደው ለቤተሰብ ይሄን ድግስ በልቻለውና መደገስ አለብኝ ብላችሁ ካጥናችሁ በላይ እየተንጠራራችሁ ለአንድ ቀን ድግስ ብላችሁ ያ ያ ሰራሰብ ኑራችሁ አትበጡ፣ አትረግሹ። እኔ ብዙ አማካሪ ነኝ፣ የተዛረነ አውቃለሁ። አንድ ጊዜ ነው ብሎኛል። የተጋባ ነው ትልቅ ስሙን ማጣራ ሆቴል ውስጥ ነውና በብድር ነው የገባ ነው፣ ግደለም ከፍለዋለን ብላ ገብተበደርኩኝ በኋላ መኖር ስንጀምር የጠራ ነው ሁሉ ሰው ጠፋ